ጩቁን መኪኖች ናቸው። እንግዲህ በማንነታቸው ምክንያት ስትጭቁንና መኮራ ሲደርሱባቸው የነበራቸው መኪኖች በሙሉ እንግዲህ ከብሔር ፖለቲካ ልትላቀቁ በመሆኑ እንኳን ደስ አለን ደስ አላችሁ ማለት እወዳለሁ። ከእኛ ቀድማችሁ ከብሔር ፖለቲካ በመውጣታችሁ የተሰማኝን ላቅ ያለ ደስታ ለመግለጽ እወዳለሁ። እንግዲህ አዲስ እየወጣ ያለው ታርጋ ብሔርን የማያካትት ነው። እንግዲህ ከዚ በፊት የነበሩ መኪኖች በማንነታቸው እንግዲህ በማንነታቸው ምክንያት ጭቆና ይደርስባቸው ነበር የሚል የአማራ ኦሮ የሚል የኦሮሞ ቱጉ የሚል የቱጉ ደህ የሚል የደቡብ ህዝብ። እንደዚህ ያለ ብሔር ነበራቸው። በጣም የሚጎርም ነው። ብቸኛ አገር ቆርቆሮ ብሔር ያለበት አገር ቆርቆሮች በማንነታቸው ምክንያት ተጨቁሎ የኖረበት አገር ነው እና ይሄ የብሔር ፖለቲካ ጦስ የድረስ እንደነበር ተመልከቱ። እንግዲህ ጦስ የድረስ እንደነበር ቆርቆሮ ብሔር የነበረበት አገር ነው። ብሔሩ በመኖሩ ብቻ አይደለም፣ በብሔሩ ምክንያት ቆርቆሮች ጭቆና ይደርሱባቸው ነበር። እኔ አይደለም ያልኩ ራሴው፣ ዶክተር አለሙ ስሜ የትራንስፖርት ሚኒስትሩ እንደተናገሩት በታርጋቸው ምክንያት በተለያየ አካባቢ ሲንቀሳቀሱ ችግሩ ገጥማቸው ነበር። ነገር ግን ከዚህ በኋላ ከላያቸው ላይ እንግዲህ የብሔር ማንነታቸው በመነሳቱ ምክንያት እንደ ልብ መኪኖች ከየትኛውም አገሪቱ ክፍል እንዲንቀሳቀስ ተደርጓል ተብሏል። እንኳን ደስ አላችሁ፣ እንኳን ደስ አላን በመላ ኢትዮጵያ የምትገኙ ጭቁን መኪኖች በሙሉ በማንነታቸው ምክንያት የደረሰባቸው

በጣም የጓጓቸው ሱፍሱፍ ያላቸው መኪኖች ተረጋገ ያው የተወሰነ ጊዜ ይፈጃል። በእውነቱ በጣም የሚጎርም ነው እና ዶክተር ዓለሙ ስሜ ከተናገሩት እንግዲህ፣ ትራንስፖርት ሚኒስትሩ ከተናገሩት ንግግር ውስጥን የኮረኮረኝ ነገር እዚህ ታርጋ ላይ የኢትዮጵያ ባንዲራ በሌሎች ዓለም የተለመደ ነው። እንደምታውቁት በምን በየትኛውም ዓለም ከመኪኖች ታርጋ ላይ የአገሪቱ የዛ አገር ባንዲራ ይደረጋል። እኛ ግን አላደረግነውም ብላል ዶክተር አለሙ ሱሜ። ምክንያቱ ምንድ ነው? የኢትዮጵያ ባንዲራ ሊቀየር ስለሚችል ነው ብላል። ሊቀየር ስለሚችል ታርጋዎች ላይ የኢትዮጵያን ባንዲራ አላተምንም፣ ወጪ ተጨማሪ ወጪ ይሆንብናል፣ እንደገና በየጊዜው ማተሙ ብላል። ግድል የሚታተ ምን ችግራል? ካርታም እኮ ሊቀየር ይችላል። የኢትዮጵያ ካርታም እኮ እንደነበረው ሊቆይ አይችልም፣ ወይ ከፍ ሊል ይችላል፣ ወይ ዝቅ ሊል ይችላል። ይሄ ብሄር ፖለቲካ እኮ ጎመንግስት እኮ ነው ያስቀመጠው እስከ መገንጠል ድረስ መብታችን ነው ስላለ ይሄ ህጎ መንግስት ካልተቆየረ እኮ አሁንም መጎንጠል ከፈለጉ መጎንጠል የሚችሉ ህዝቦች አሉ፣ በህጎ መንግስቱ መሰረት ማለት ነው። ስለዚህ ካርታውም ከፉም ዝቅም ልል ይችላል። ነገር ግን ለጊዜ እየተጠቀምንበት ነው። የአገሪቱ ብሔራዊ መስመርም ሊቀየርም ምንም ልል ይችላል። ለጊዜ እየተጠቀምንበት ነው። የአገሪቱ ባንዲራ እርሷ እንዳለት ሊቆየር ይችላል። ለጊዜ ግን እየተጠቀምንበት ነው። እስካለ ድረስ ሳርጋ ላይ የሚሆን መስሪያ ቤት ላይ የሚሆን በአለም አቀፍ ቦታ የሚሆን እየተጠቀምነው ስለሆነ ሳርጋ የተለየ ነገር ሊሆን አይችልም አይችልም። ስለዚህ ለጊዜው እንጠቀምበት ነው ልሎት የፈለግኩት በእርግጥ እቺ በጣም የምታምር ባንዲራ እግዚአብሔር ከሰማይ ምልክት ያደረጋት አረንጓዴ፣ ቢጫ ቀይ ባንዲራ ለስለ ዓለም በሞላ ዓለም ምልክት ነች። በሞላ ዓለም በሞላ በአፍሪካ ቢያንስ ለአስር አገሮች ይሄ ነገር የነፃነት ምልክት ሆነው ዚምባብዌ፣ ሴኔጋል፣ ማሊ፣ ጓና የተለያየ አፍሪካ አገሮች በኩራት በኩራት ለዘላለም ማህተም አድርገን ሰጦ ናቻል። እኛ ብንቆይርም ባንቆይርም አረንጓዴ ቢጫ ቀይ ኮሰማይም በምድርም አንግሰነዋል። እድሜ ለአባቶቻችን፣ ደማቸው ላፈሰሱ፣ አጥንቶቻቸው ለከሰከስ በመላ ዓለም ጀብደኛና ጀግና ህዝብ አድርገው ቋሚ ስም ለተከሉልን አባቶቻችን ይሁንና ይሄ ባንዲራ በሰማይ በእግዚአብሔር የታወቀ በምድር ደግሞ ለአፍሪካ ህዝቦች እቺ ነገር የነፃነት ምልክታችን ትሆን ብለን የሰጠናቸው ባንዲራ በመሆኑ በጣም ደስ ይለኛል። እና ለክፉም ለደግም አንድ መታወቅ ያለበት ነገር ማምሻም እድሜ ነው። ህልም ተፈርቶ ሳይተኛ አይታደርም እና ነገ ባንዲራው ሊቀየር ይችላል። እስካሉ ድረስ ግን ማንነታችን ነው። እኔ የሚቀየሩበት እድል በእኔ በእይታ ነው። ከሞተ ዘጠና ዘጠኝ በሞተ ጠባብ ነው። ምክንያቱም ይሄ ባንዲራ አበበ ቢቂላ በሮም አደባባይ ይዞት የቆመው የዘለዓለም ኩራታችን ነው። ይሄ ባንዲራ በአድዋ ድል ለሞላው ዓለም የነፃነት ምልክት ያደረግነው ነው። ይሄ ባንዲራ ኢትዮጵያ በክፉም በደጉም ብዙ በጎም ክፉም ታሪክ ያሳለፍንበት፣ ብዙ ሚሊዮኖች ስለዚህ ባንዲራ ደማቸው ያፋሰሱበት እጅግ በጣም ወርቃማ ማንነቱ ያለው ታሪክ ነው። ጉድለቶች ካሉ እያስተካከል እንሄዳለን። አረንጓዴ፣ ቢጫ፣ ቀይ የአማራ ነው አረንጓዴ ቢጫ ቀይ የኦሮሞ ነው የትግሬን ነው የሚሉ ካለ እኔ አላውቀውም። እንግዲህ እሱ በምን መልኩ እንደተረጋጋች አላቅም። ኢትዮጵያ የአማራ ብቻ ሆን አታውቅም። ኢትዮጵያ የትግሬን ብቻ ሆነ አታውቅም። ኢትዮጵያ የኦሮሞ ብቻ ሆነ አታውቅም። ኢትዮጵያ የደቡብ ብቻ ሆን አታውቅም። ኢትዮጵያ መላ ኢትዮጵያን የአፍሪካም ጭምር ነች እና ባንዲራ ላይ ብዙ ትኩረት አድሮጋችን እኔ ብዙ አልተመቸኝም። ስራ ትተፎትል ነው የመሰለኝ። ሎኔ የምንቀይረው የብሔር ፖለቲካ እንቀይር፣ ጥላቻችንን እንቀይር፣ በድህነት የደቀቀ ማንነታችን እንቀይር፣ ድንቁርናችንን እንቀይር፣ መጨፋጨፋችን እንቀይር። ምንቀይረ አንድ ሚሊዮን አንድ ሞቶ ሺ ጉዳይ ይቻል እና ባንዲራ ይደርሳል፣ ባንዲራ ይደርሳል እና ባንዲራው ሊቆየር ስለሚችል አሁን ታርጋ ላይ አንጠቀመም የሚለው ነገር ማይመስል ማይመስል፣ ህገ መንግስቱም እኮ ይቀየራል። ነገር ግን ህገ መንግስት ለጊዜ አንጠቀምም የሚል ሀሳብ አይቻልም። ህገ መንግስት አንዲት ቃል ሳትሸራረፍ ለጊዜው እየተጠቀምንበት ነው ያለ። ነገር ግን መቀየር የማይቀር ነው፣ በአጣዳፊ መቀየር ያለበት ጉዳይ ጭምር ነው። ህገ መንግስቱ ለምን በብሔር ፖለቲካ የጨቀየ ማንነታችን በደም እየተቃባል እስካሁን ድረስ ደርሰናል። አሁንም በዚህ የብሔር ፖለቲካ እስከ መገንጠል ድረስ ብሔር ብሔረሰቦች መብት አላቸው እየተባለ እየተመራንበት ነው ያለን። ስለዚህ ለጊዜው ግን ህገ መንግስቱን ማክበር ማስከበር ግዴታ እስካለ ድረስ ማለት፣ ስለዚህ እስካለ ድረስ ባንዲራው ብንጠቀመው በጎ ይመስለኛል። ደግሞ ወጪው የእኛ መስሎኝ፣ እንግዲህ አላውቅም። እንግዲህ ህዝቡ ተጠቃሚው ነው ይከፍላል የተባለው እኛ የምንከፍለው እስከሆነ ድረስ ሊያስጨንቀን የሚገባው እኛን ነው። የኢትዮጵያ ባንዲራ የአፍሪካ ኩራት ነው። የመላ ኢትዮጵያ ኩራት ነው። ምናልባት መሃሉ ላይ ያለውን ኮከብ ልናነሳ እንችላለን። ኮከቡን አንስተን አንበሳ ብናደርጎስ ደግሞ ሌላ ውኮት ነው ሚሆን። ደሞ ሌላ ውኮት አንበሳ እንዴት ይሆናል? አንበሳ በዚህ ወጥቶ አንበሳ በዚህ ወርዶ የሚጭቁጭቅ ይነሳል። እና በእውነት ስራ ትቶ ፎቶል ውስጥ ነው ያለነው። በእውነት በጣም አንገት የሚያስደፉ አንድ ሚሊዮን ጉዳዮች እያየሁ ነው። እኔ በጉሌ ማለት አንበሳ የአማራ ነው፣ አንበሳ የኦሮሞ ነው፣ አንበሳ የትግራይ ነው፣ አንበሳ የመላ ዓለም የጥንካሬ ምልክት ነው። ኢትዮጵያ ውስጥ ግን ኮከብ አንስተን አንበሳ እናርግ ብትል ሌላ ሁከት ነው የሚነሳ። ፈርሽ እርግጠኛ ሞተ እርግጠኛ መኖግራቸ ይሄ ችግር እና ትኩረት የምናደርጉበት ማዕት ጉዳይ አለው። እባካችሁ እዛ ላይ ትኩረት የምናደርጉና አገራችን ልንቀይር በሚገባ ጉዳዮች ላይ ጊዜያችንን ጉልበታችንን ገንዘባችንን ብናፈስ ብናፈስ፣ ለጊዜው እንጠቀም ያለው ሁሉ እንጠቀም። እንዳልኳችሁ ካርታችን ከዚህ በላይ ሊሰፋ ይችላል። ሱዳንን ልንጠቆለን እንችላለን፣ ላንጠቆለን እንችላለን። ሱዳን የእኛን መሬት ልትወስዱ ትችላለች፣ ላትወስዱ ትችላለች። የኬንያን መሬት ልንጠቆለን እንችላለን፣ ላንጠቆለን እንችላለን። ነገር ግን ልንጠቀመው ይገባል። ካርታችን ለጊዜው እጃችን ላይ ያለ ስለሆነ ጠበብም ሰፋም እንዳልኳችሁ የብሔር ፖለቲካ ያለበት አገር ላይ ክምላ ጎድለን የመጥበብ እድል አለው። ህወሃት፣ የሁሉ ተፍተፍ ካርታውን ለመቦጨቅ ነው። ስለዚህ እስከሚቦጭቀው ህወሃት ተሳክቶለት የሚቦጭቀው አይመስለኝ እስከሚቦጭቀው ግን እንጠቀመዋለን ማለት ነው። እና አንዳንድ አመክንዮች ለነጋገርባቸው የሚከብ ሁሉ አይደለም። ሀሳቦቹ ማንሷት ራስ ያሳፍራል በጉዳይ ይመስለኛል። እና እንደ ውይይት ሀሳብ ለማቅረብ ራሱ አንዳንድ ነገር ይከውዳል ይከብዳል። ግን ከሁሉ በላይ መኪኖቻችን እንኳን ደስ አላችሁ። ቆርቆሮ በማንነቱ ምክንያት ሲጨቆንበት የነበረ አገር ነው። ምንም ያላጠፋ ቆርቆሮ የሚንጎላጣበት ከነ ሹፌሮ የሚንጎላጣበት፣ የሚሰቃይበት፣ የሚያፍሩበት ቆርቆሮ በማን ኧረ እንኳን ደስ አላቸው። ከኛ በፊት ቀድማቸው ከብሔር ፖለቲካ ፎድ አላቸው። ኧረ በስመ አብ እንኳን ቆናቸው። በእናትህ አንተ ሎካ እድሉ ከመልክ እድሉ ይመር የሚባል እድላቸው አምረው እነሱ ቀድሞ ወጡ እና ከኛም ፖለቲካ እ አንድ ሰሞን ፋይዳ ሲመጣ አጠቃላይ ብሔራዊ መታወቂያ የሚሆን መስሎኝ ነበር። በቃ ፋይዳ ሰዎቹ በቃ አንዱ ጊዜ ፋይዳ ከያዙ ሌላ መታወቂያ የሚያስፈልግ መስ አሁን አንድ ሰው ሶስት አራት መታወቂያ ይዞራል። ፋይዳ ይዞ ይዞራል፣ ሹቅብሪ ማስታወቂያ መታወቂያ ይዞ ይዘራል፣ የመስሪያ ቤት መታወቂያ ይዞ ይዞራል። እና እንዴት ያለው ነገርም እንደሆነ አይገባኝ። ለምን እንደ ፋይዳ አይሆንም? የአገሪቱ መታወቂያ በሙሉ አንድ ወጥ ከብሔር የፀዳ ሰው በማንነቱ የማይለዩበት መሆን ነበረበት። ይህን ሃሳብንም ኤኒዌይስ በሰፊው እንመለስበታለን። አሳሲዎቻችን ላይ ቀርግ ሽር አድርጎ ወዳቻ አለው ፒስ